ከንግድና ኢንቨስትመንት አንፃር አሁን በጣም የሚገናኘው ኢንዱስትሪ ከዚህ ጋር ሪል ስቴት ነው። በቅርቡ ሁላችንም እንዳየነው የሞኔታሪ ታይትኒንግ ወይም ናሽናል ባንክ ባንኮች እንዳያበድሩ አይነት ነገር ዝቅ ሲያደርገው፣ ገንዘብ ትንሽ ሲጠፋ፣ ሪል ስቴቱ ፍሪዝ አደረገ። ምክንያቱም ሶርሳችን በጣም ውስን ነው። የውጭ ዜጎች መግዛት አይችሉም። የሀገር ውስጡ ሰው ደግሞ በጣም ሊሚትድ የሆነ ሶርስ ነው ያለው። ሪል ስቴት እና ኮንስትራክሽን ላይ የተሰማሩ ሰዎች በጣም ብዙ አሉ እዚህ ጋር የሚሰሩ ሰዎች በጣም ብዙ አሉ። አሁን ሪል ስቴትና ኮንስትራክሽን ብናይ በአብዛኛው ኦልሞስት ፍሪዝ አድርጓል። ግን እንደዚህ አይነት ነገሮች ቢኖሩ ቅድም አቶ ዳዊት እንዳለው የውጭ ዜጎች ኢትዮጵያ ውስጥ አንደኛ ከ150 ሺህ ዶላር በታች መግዛት አይችሉም። ሁለተኛ 150 ሺህ ዶላሩን ከውጭ ነው የሚያመጡት፣ የሀገር ውስጥ ሶርስ አይደለም ከሀገር ውስጥ ባንኮቹ አይበደሩም። ስለዚህ የእኛን ሪሶርስ ሳይነኩ ነው ከውጭ የሚያመጡ። ያ ምን ይፈጥራል? ለሪል ስቴት እና ለኮንስትራክሽን ሴክተሩ የበለጠ ገበያ ይፈጥራል። ገበያ ፈጠረ ማለት ደግሞ እነዚህ ሰዎች ሰው ይቀጥራሉ ማለት ነው። ታክስ ይከፍላሉ ማለት ነው። ለኢኮኖሚው መንቀሳቀስ የራሳቸውን አስተዋጽኦ ያደርጋሉ ማለት ነው።